ሀሳቡ ግን ማለት ነው፣ በሆድ ነው ወይስ በቂጥ ነው የሚያስበው? የምሪ ነው የምላችሁት፣ በሆዳችሁ ነው ወይስ በቂጣችሁ ነው የምታስቡት? ሆዳችሁ የፋራስ ነው። ስታስጣሉ ፋፊውላ ምን ነው? ሄሜ አገር ጥላ እየወጣች ነው፣ እንደ ሰውዬ አገር ጥላ እየጠፈች ነው ተባልክ። እንደ ይቅርታ ሲጠይቃለ እኮ ብሩክና ሄሜ አሁን ላይ እነሱ የራሱ ወደ ራሳችሁ አልተመለሱም ታቃለ። ይሄንን ይቅርታ ለመጠያቅ ቢላ የራስክን እየጎተት ወደ ሄሜና ብሩክ ቤት ወይም ብሩክ ጋር ለምን ደስተኛ ሆኖ ለምን ደግሞ ሰላም ሆኖ ቢለ መጣ? ምንድነው ችግራችሁ? አልገባኝም። ምንም እኮ ይቅርታ እኮ የትም አይሄድም እኮ ሰውዬ። ሰው መጀመሪያ ካለ ይቅርታ ጥፋትህ መጀመሪያ አመነ ነው ይቅርታ የሚጠይቀው አንተ ገና እዚህ ጋመተ። ብሩክም ደሞ ይቅርታ ለምን ይጠይቃል? ማለት እሱ ጥፋት አይደለም ምናምን እያላቹ እንዴ ሄሚ አገር አገር ጥላ እየጠፋችው ነው ተባልክ ወይስ አውቅ ወይም ሁለቱም ለማጣላት ከቴዲ ጋር ተቀጣጥራችሁ ቴዲ ና ኢኔ ሄሚ ቤት ሊሄድ ነው ብለ ነው የመጣው። በዚያው አንተ ምን ምን ነው ይሄ ነው? እግዚአብሔርን አላማርከኝ። ምን ይምር ነው ጀርባ ክላይ ማ የሆነ ነገር አለ። የሆነ ነገር አርገ ለማረው ፈልገ ነው የመጣው። ወደ ሄሚና ወደ ብሩክ ህይወት ዝም ብላ አልመጣም። ግን እኔ ግራ የሚገባኝ ነገር ሰው ታሟል። እንዴት አመማት አቃላችሁ? ለይቅርታ ጊዜ አለ እኮ ለሁሉም ጋር ጊዜ አለ፣ ለማሳቅ፣ ለመደሰት፣ ለመጫወት። እንዴ ምንድነው ጊዜ ያላችሁ? እንዴናንተ ካሜራ ደቅናችሁ ይቅርታ፣ ቤቷን ሰው ተማታ ምናምን። ልጁስ ለምን መጣ? ልጅ ጋር ጀርባ ላይ ነው የብር ነው የሚላጩት። ይሄ ልጅ ሲጀመር ያቃል። ይሄ ልጅ ከዚህ በፊት ከሚኬ ጋር ግንኙነት አለ። ሚኬ ቲክቶክር ማለት ነው። ማለት ምንድነው ባለው እንዴት አድርግ ባለፈው ማለት ነው ማለት ነው። አንተ አሁን ላይ እየነገርኩ ነው ይሄ ልጅ ጀርባ ላይ የሆነ ነገር አለ። ከቴዲ ጋር የሆነ ነገር ተመካክሮ ነው እየሰሩ ያሉት። ይሄ ነው የተረዳሁት። እና ይሄን ማለው ደግሞ ብሩክና ሄሚ ገና ሰላም ሆኖ ብልን አሁን እሺ፣ ሄሚ አሁን ነገሮችን ረስተ አሁን እኮ ቅድም ሰራሁት ቪዲዮ ለራሱ ሄሚ ነገሮችን ራሺ በቃ ይርሽ ምናምን ቪዲዮ ነው ቪዲዮ ሰራሁት። ምክንያቱም እንደው ትላንትና ነው ወደ ራሱ ራሱ የተመለሰችው ስለዚህ ሰላም ሆኖ ደስ ብሎ ቁጭ ያሉ ልጆች ለካሜራ ደቅናችሁ ማየት ይቅርታ እንላለን ብላችሁ ሰው ልጁን ይዛችሁ ማየት፣ ከዛ በኋላ ቢጥቢጥ መፍጠር፣ የታመመ ልጅ ብሩክ አይታያችሁም? እንዴት ነው የሚያረጋችሁ? ደስተኛ ሆነን ብልን ደስታችን ሳንጨርስ ገና ደግሞ ሌላ ፀብ፣ ሌላ ኮሽታ የሶስተኛ ሰው ደግሞ በቃ አታስፈልጉም። በእውነት ከፍጹም ውጭ ለብሩክ ለህይምና ማለት ከእግዚአብሔር በታች ፍጹም የው ምርጥ ጎደኛ ነው። ሲያዩ ይምር ሌላ ሌላ ኮተቱላችሁም አንተ ሄኖ ማለት የተቀመጠ በእውነት ነው የተነሳው ይሄ ጋ ጀመር አንተ ላይ ቅርታ ሳይሆን ቴዲን ጣርቴ ሌላ ነገር ሌላ ኮሽታ ለመፍጠር ነው የጥቀው። እንዴት ነገሮቹ በዚህ መንገድ ተቆጨ? እንዴት በዚህ መንገድ ነገሮቹ እንት ነው ነው ሲሚ በቃ ሰውነት እንዴና ሽና ሚለቴ አረ ቤተሰብ ተቃጠልኩኝ። ይህን ህይወቴ የተበላሸ ነው እየመሰለኝ ያለው አሁን ላይ የምር ነው። አሁን ላይ ሄሚ ና ቡሩክ ኒቁ ሄኖክ እና ቴዲ ትተዋወቃላችሁ። ሀቅ ነው፣ ፋክት ነው። አስረግጬ ነው ነግራችሁ። ሄኖክ ና ቴዲ ትተዋወቃላችሁ። እየተዋወቃችሁ ነው የምትደባደቡት። ቡሩክ ና ሄሚ ለማላየት ነው እንደዚህ አይነት መንገድ የሚትሄዱት። ምንድን ነው የምትሆነው አንተ ሄኖክ? ማለት ምን አድርግ ነው የምትላል? ልጅቷ እንደ አረ በፈጠራችሁ ውስጥ እንደው በፈጠራችሁ፣ እንደው እኛ እኮ ደስ ይለናል እያለ ነው እንደ ሰላም ሆኖ ቢልን፣ በጣም ነው የተደሰተ ነው የሚለ። እስቲ አሁን የሚል እኮ እራሱ መፍረድ የለብንም፣ ምክንያቱም ትላንትና ነው ወደ ራሷ የተመለሰችው እና አሁንም ዛሬም ወደ ራሷ ተመለሰች እና ነገም ተመልሳ ከዛ ሁሉ ነገር ትረሳለች። በቃ ገባችሁ? አጠገቡ ላይ ነው ያለው ብሩክ ምናምን እና ሁሉ ነገር ትረሳለች።

ፕሬዚዳንት ና ታሞ ቢመጣ የራሱ በጣም ደስ ብሎኛል። ምክንያቱም ሁለቱም ልጆች ነው የመጡት። ምንድ ምንድ ነው የምትፈልጉት ከብሮክና ከየሚ? እና ደግሞ ብሮክና የሚ ደግሞ ሰውን ላይታችሁ ይወቁ፣ ጎደኛ ታብዙ። በቃ ብሮክ፣ አንተ ደግሞ ጎደኛ ታብዛ። ይሄሌን ጎደኛ ነው ምናምን። ፍጹ ፍጹም ልክ ነው፣ ፍጹም ያደረገው ነገር ልክ ነው። ይሄ ነው ግን አሁን ላይ ያለው እየሰራ ያለው እንትን ማለት ነው ውዶች ይቅርታ አድርጉልኝ። እና ይሄ ምንድ ነው ባለው ድራማ ነው፣ ብሩክና ሜን ለመለየት እየተሟንጋት ነው። ይሄ ይገባችሁ፣ ይሄ ልጅ ማለት ድንጉጥ መንፈስ ነው፣ የተደበቀ ነገር አለ። ስለዚህ ብሩክና ሜ ንቁ፣ ተዉ፣ እረፉ። ህቦታችሁ ለምን እንደሚፈጠር እወቁ። መጀመሪያ አረመቃተላችን፣ ሰላም፣ ሰላም፣ ሰላም፣ ሰላም ውድና የነበራቸው ውድ ቻናል ቤተሰብ እንዴት ናችሁ? እንዴት ዋላችሁ? እንዴት ከረማችሁ? እኔ ጋር ሁሉ ሰላም ነው። እንዴት ናችሁ እናንተ? ደህና ናችሁ? ቪዲዮን ጨርሳችሁ ሲሙ ማለት ሀሳብ አስተያየታችሁ ኮሜንት ስር አስቀምጡልኝ፣ ቤቴን ሰብስክራይብ አርጉልኝ ውዶቼ። እና እኔ ዛሬ የመጣሁት እኔ በጣም ገርሞኝ እኮ ነው። ቅድም ቪዲዮ ያኛው ቻናሌ ላይ ሰርቻለሁ፣ ግን በቃ በጣም ነው ተናደድኩት። ከምነግራችሁ በላይ ተናድጅያለሁ። የተናጠጥኩት በሄኖክ ነው። ሄኖክ የሆነ ነገር አለ ብሩክን ናይሚ ለማለየት የሚያደርግ ሌላ ነገር አለ ነው እየበሰለኝ ያለው። እኔ አሁን ላይ እንዴት ነው ሄኖክ ሲመጣ ልዩ መጣው ምክንያት ምንድን ነው? ቲቶ ነበር ማመጣት አቆሟል እንዴ ምንድን ነው? ወይስ እኛ ላይ ድራማ እየሰራችሁ ነው? አልገባኝም። ምንድን ነው ችግራችሁ?

ብሮክም ደግሞ ብሮክም ይሄ ማታ መጡ። በቃ ታሞም ቢሆን ደስ ይለኛል፣ እንደዚህ ሆኖ ሲቆስ ይላያቸው። ዛሬ ደግሞ ነገሮችን አልታወቁም፣ ምናምን ምናምን ምናምን እና ሌላ ኮሽታ። እንዴት ነው እንዴ? ኤድሾ እንዳት እያስቀራቸው አትታረቁ? ከሌባቸው ተታረቁ እንዴ። ያለፈው ነገሮችን ታውሩ እናንተ ከኋላ ሳይሆን ወደፊቱ ነው መሄድ ያለባችሁ።